ሰላም ሰላም ቤተሰብ እንዴት ነው ሰላም ነው ወይ እግዚአብሔር ይመስገን አለሁላችሁ ጤንነታችሁ እንዴት ነው ሁሉ ሰላም ነው ወይ ባላችሁበት ስራ ሁሉ ነገር አሪፍ ነው እኔ ደህና ነኝ እግዚአብሔር ይመስገን አለሁላችሁ ይሄው እንደምታዩኝ ዛሬ ወደ እናንተ መጥቻለሁ እናንተ እንዴት ናችሁ እግዚአብሔር ይመስገን ሁሉ ሰላም ነው ዛሬ የመጣሁበት አዲስ ነገርም አይደለም ግን አንድ ነገር ይዤ ነው የመጣሁት። ሀንዬን አጋዤን ዛሬ የሆነ ስጦታ እሰጣታለሁ፣ ሰርፕራይዝ አረጋታለሁ። ትውደደውም አትውደደውም ግን እሰጣታለሁ። የምሰጣትም ደግሞ መጀመሪያ ከእናንተ ጋር ካወራች ከተጫወትን በኋላ ነው የምሰጣት። ስጦታው ይሄን ይመስላል። ውስጡ ያለውን እንግዲህ እሷ ስትመጣ አብረን እንከፍታለን። ለማንኛውም ከኋላ ይቀመጥ። ምክንያቱም እሷ መጥታ እናወራለን፣ እንጫወታለን። አብረን የምንጫወት ይሆናል። ሃናንም በሰፊ ትተዋወቋታላችሁ። እንግዲህ ቤተሰብ ዛሬ ከአና ጋር ነው የመጣሁት። አብረን እንግዲህ እናወራለንና እስቲ የምናወራው ስለምን እንደሆነ አብረን እናያለን እላችኋለሁ። በተረፈ እወዳችኋለሁ። ሰብስክራይብ ማድረግን ሼር ማድረግን አትረሱ። ላይክን ኮመንትን መስጠት አትርሱ። እወዳችኋለሁ። የእናንተ ኮመንት ለኔ ጥንካሬ ነው። ላይካችሁ ለኔ ጥንካሬ ነው። ሰብስክራይባችሁ ለኔ ጥንካሬ ነው። በቃ ደስ ይለኛል። በቃ ዛሬ ማረሱኝም ላይክ እየሰጡኝ ነው፣ ኮመንት እየሰጡኝ ነው ብዬ አስባለሁኝና ማለት በቃ የትኛውም የተሰማችሁን ነገር ስትጽፉልኝ ደስ ይለኛል። በእውነት በጣም እወዳችኋለሁ። እስቲ ሀንዬን ልጥራት፣ አብረን ሆነን እናወራታለን። እና ቤተሰብ ከሀንዬ ጋር እንጨዋወታለን። አብራችሁ ታይሆናላችሁ። ዛሬ እንግዲህ ወግወጉን እናወራለን። ሀንዬን እጠራታለሁ፣ አብረን እንጨዋወት። ሀንዬ፣ ነይ ነይ፣ እዚህ ጋር ቁጭ በይ። ዛሬ ወግወግ ነው የምናወራው። እንግዲህ በቪዲዮ ነው የመጣሁት እኔ እና ቪዲዮ አንለያይም። ያ እንግዲህ እኔና ቪዲዮ እንደዚህ ነን። ስለዚህ ዛሬ ለምን መጣሁ መሰለሽ? መጀመሪያ ግን ቤተሰብ ሰላም። እሺ፣ ሰላም። እሺ እንግዲህ በሰፊ እንድታቋት ዛሬ ቁጭ ብላ እንድታወራ አምጥቻታለሁ። ስታገኟት መጀመሪያ በጸብ ነበር የተገናኘነው፣ ዛሬ ደግሞ በጨዋታ ተገናኝተናል። ስለዚህ ይሄ ድምፅ የምንቀዳበት ነው። ለዛ ነው እንደዚህ እያደረኩኝ ያለሁት ላንቺ ነው እየነገርኩሽ ያለሁት። እነሱ ያውቃሉ። ሀንዬ ዛሬ ለቤተሰብ መዲ ማናት፣ መዲ ምንድናት፣ መዲ ላንቺ ምንድናት የሚለውን ነገር ታወሪያለሽ። ከድሮ ጀምሮ እንግዲህ ይታወቃለን አብረን ቆይተናል። ስለዚህ አብሮ የቆየ ሰው ደግሞ ደስታውንም መቼ የሰው ልጅ ይጋጫል ይታረቃል፣ ከዛ አብሮ ይኖራል። እንግዲህ ብዙ ዘመን አብረን ኖረናል እና ያንን እስቲ አንቺ በገባሽ መጠን መናገር በምትችይበት መንገድ እስቲ ለቤተሰብ

ከልጆቹ ጆጆ ጋስታ ሲመጣ እኔ ጋዛ ስታት ይመጣለች። ደሞ እሺ በየቀበላት አለ እናቴ ናት። ከልጅነቴ ጀምሬ እናቴ ናት፣ እኔ አልተለየችም። ከልጆቹ አስገብር ስጣት፣ ፈጣሪ ጤና ስጣት። አሁን ለምሳሌ ለምሳሌ ሌላም ቦታ ብዙ ቦታ ታውቂያለሽ አይደለ? እኔ ጋር ደግሞ ስትኖሪ እንዴት ነው የምትኖሪው መዲ እንዴት ነው አንቺን የምታስተዳድርሽ የሚለውን ነገር እኔ ለአንቺ የምሰጥሽ ፍቅር ወይም ጥላቻ ወይም ፍቅር ወይም ደግሞ አለ አይደል፣ እኔ ለአንቺ ላስረዳሽ ነው እንደዚህ እያልኩሽ ያለሁት እና ውስጥሽ ለእኔ ያለሽ ቦታ ምንድን ነው? እኔ ለአንቺ ያለኝ ቦታ ምንድን ነው ነው እያልኩሽ ያለሁት። እኔ ከሌላ ቦታ የሚሰራው ቦታ ሁሉም እኔ ከመችተሻል በጣም ተመችተሻል

አመሰግናለሁ። አሚን አሜን አታመስገኝ፣ ለኔ ልጄ ነሽ። ከልጆቼ እኩል ነው የማይሽ። አረና ታውቂያለሽ፣ ምንም ሌላ ቦታ እኮ ማለት እኔ ዛሬ ከአብረን ከምንሆናቸው አንዱ ነው ወደ ቪዲዮ ይዤ የመጣሁት እንጂ ሁሌም አብረን የምንኖረው ቤተሰብ ግን፣ ያው እሷ ማስረዳት ስላልቻለች ልትል የፈለገችውን እኔ እናገራለሁ። በኋላ ለራስሽ ጨምረሽ ነው እንዳትሉኝ መቼም። አንዳንዴ ኮመንት ኮሜንት ኮሜንት የምትሰጡ ሰዎች እኔ ከተሳሳት ኳስ ቁሚኝ፣ እሺ። አይ መዲ፣ ልክ አይደለሽም በይ። እና ቤተሰብ፣ እኔና ሀና በጣም ረጅም ጊዜ አብረን ቆይተናል። ሀና በጣም የምወዳት እህቴ ናት እንጂ እኔ አጋዥ ብዬ መጥራት ያ አርቃታለሁ ትርቅብኛለች። ስለዚህ እህቴ ነው ምላት ሲቀጥል ደግሞ ልጆቼን ያሳደገች ናት። እኔ በጣም በመከራ በነበርኩኝ ሰዓት ብቻዬም በነበርኩኝ ጊዜ ያኔ ጠላና አረቄ በምሸጥበት ጊዜ ጀምሮ አብረን ችግርን አብረን የተካፈልን አብረን የሰራን ጠላን አብረን ያወጣን አረቄን አብረን የሸጥን የእውነት በጣም ለእኔ ለልጆቼ በጣም መልካም ደግ ጥሩ ናት። ግን በመሀል ለሶስት አመት ተለያየን። ለምን? እኔ ልጆቹን ይዤ ወደ ሞጆ የምትባል ከተማ ገባሁና ከዛ እሷን ይዣት መሄድ አልቻልኩም። ሲቀጥል አቅምም አልነበረኝም። ያው ካልከፈልኳት ካላደረግኩላት እንዴት እኔ ጋር ማስቀመጥ እችላለሁ? በሚል በቃ እሷ ሌላ ቦታ እንድትኖር አደረግኩኝ። ከዛ እኔ ወደ ሐዋሳ ስመጣ ማቲን ወልጄ ወደ አዋሳ መጣሁኝ። ከመጣሁኝ በኋላ ደግሞ እግዚአብሔር ይመስገን ሰው በጣም እፈልግ ነበረ። በቃ ከጎን የሚሆን ሰው በቃ አብሮኝ የሚያወራ አብሮኝ የሚበላ ምናምን እንደዚህ እፈልግ ነበርና በቃ በአጋጣሚ በጣም ተቸግሬ፣ እንዴ ጌታ ሆይ እኔ ለምንድን ነው ሰው ያጣሁት? ምንድን ነው አልኩኝና የሆነ ጊዜ መድኃኔዓለም ቤተክርስቲያን ሄድኩኝ። ከዛ እዛ ረጌታ ወይ ለኔ ሰው ታጣለህ እንዴ ብዬ ቤተ ክርስቲያን አለቀስኩኝ። የሆነ ለመናገርና ከቤተ ክርስቲያን ስወጣ እንግዲህ ሶስት አመት ተለያይተናል፣ ተደዋውለን አናውቅም ምናምን፣ ግን ልቤ ላይ የመጣችው ሀና ነበረች። ልክ ከቤተ ክርስቲያን ስወጣ ሀና ነበረች የመጣችው። ከዛ ወይኔ ሀና እንዴት ልቤ ላይ መጣች ብዬ አስብኩኝና እቤት እንደመጣሁኝ ቀጥታ የሆነች ጓደኛ አለችኝ ሻሸመኔ እሷ ጋር ደወልኩኝና እባክሽን ሀናን እንዲህ እንዲህ አይነት ሰፈር ላይ ፈልጊያት፣ ምናልባት ሰው ቤት ትሆናለች፣ የትም አትሄድም ከሻሸመን ምናምን ነገር አልኳት። የት አካባቢ ያለችኝ እንዲ እንዲ አይነት ቦታ፣ ያው መጥራት ስላልፈለግኩ ነው የሰዎቹንም ስም መጥቀስ ስላልፈለግኩ ነው። ጓደኛዬ ሄደች፣ ከዛ አፈላለገቻት። እኔ ያልኳት ቦታ አላገኘቻትም። ከዛ በአጋጣሚ የሆነ ሰው አግኝቷት እንዴ ሀ በጨዋታ በጨዋታ ሀናን እኮ እንዲህ እንዲህ ዓይነት ሰፈር አገኘናት፣ ምናምን ብለው ይኸው፣ መድኃኒዓለም ሄጄ በአራተኛ ቀን ነው ይሄ መልእክት ይመጣልኝ። አገኘናት እኮ በስመ አብ፣ ለካ ሻሸመኔን ያለችው ምናምን፣ ጭራሽ ያልነገርኳቸው ሰዎች ናቸው እንደዛ ያሉኝ እና እንደኔ እየፈለኳት እኮ ነው። የት ላይ ያያቸዋት እንደ አይነት ቦታ አሉኝ። ከዛ አይ እንደዛ ከሆነ አልኩኝና ጓደኛዬን እላኳት። ጓደኛዬን ስልካት ተገናኙ። ከዛ እንደዛ ነው አይደል አልተሳሳትኩም። ከዛ አገኘቻት። አረ መዲ እኮ እየፈለገችሽ ነው አጣችሽ ምናምን ነገር አሏት። አረ እኔ የምፈልጋት አለው እሷ ጋር ብሆን ይሻለኛል አለች። ሰዎቹን ነገረቻቸው። የዘራችበትን ሰጧት። ይሄ መድኃኔዓለም በሄድኩኝ በአራተኛ ቀን ይሄ የሆነ በአምስት በስድስተኛው ቀን እኔ ቤት መጣች ማለት ነው። እና ሀንዬ በጣም ጥሩ በእውነት ያው ትንሽ ከመኮላተፏ በስተቀር ሌላ ነገሯ ሁሉ እናት የሆነች ናት። በእውነት እኔ በቃ አላውቅም። በቃ ሁሉን ነገር በእውነት ነው የምላችሁ። የማውቀው ነገር የለም። በቃ እና እንደ እህት ቢከፋኝም ባገኝም ባላገኝም ቢኖርም ባይኖርም ቁጭ ብለን በቃ በኑሯችን ዙሪያ ዲስከስ አድርገን ምናምን ምናምን ነው የምንኖረው። እና ሀንዬ በጣም ጥሩ ናት። እኔ ወዳታለሁ። ያኔም በተጣላን ጊዜ ብዙ ሰዎች ኮመንት ስትሰጡ እና አንቺ ቤት ባሪያ ሆና ትቅር እንዴ? እና ታዲያ እንደዚህ ሻንጣ አትገዢላትም እንዴ እንደዚህ አታረጊላትም እንዴ ስትሉ ነበረ። ግን ሻንጣ እኔ ምን ስትሄጂ ሁሌም ይገዛልሻል። ይዛ ትሄዳለች፣ አገር ቤት ጥላ ትመጣለች። የዛን ቀን ድንገት ተነሳ እንጂ በእቅድ ተነሳ ቢሆን ኖሮ ሻንጣ አይደለም ለሷ ምንም ብገዛላት እኔ አይቆጨኝም። ግን ብዙ ኮመንት የምትሰጡ ሰዎች በቃ እኔ እንደ ክፉ የሆነ አውቅ ኔ እኔ ጋር እንድትኖር እኔ እግዚአብሔር በብዙ ነገር ባርኳት፣ ከጎኔ እንደ ጎረቤቴ የሆና ብትኖርልኝ ለእኔ ቡና አጣጭ ትሆነኛለች፣ ለእኔ አስታማሚ ትሆነኛለች። በቃ ልጄ ናት፣ የመጀመሪያ ልጄ ነው ብዬ የምጠራት እና ይሄንን ዛሬ ከአና ጋር የሰራሁበት ዋና ነገር አንድም ለዚህ ምላሽ እንዲሆናችሁ ነው። ሲቀጥል ብዙ ነገር ወደ ቪዲዮ አናመጣም መቼም ከምንኖራቸው ኑሮዎች አንዱን እንደው መማሪያ ከሆነ ብለን ነው የምናመጣው እንጂ እኛ አብረን ስንኖር ከለታት አንድ ቀን የዛች ቀን ተጋጨን። ግን ብንጋጭም ምርር ያለ ጸብ ሆነ የዛን ቀን እንጂ ሰው እኮ ይጋጫል። የሆነ ነገር ሲጠፋ መጋጨት አይቀርም። የሆነ ነገር ሲሆን መናገር መናገር አይቀርም። የማይጋጭ ሰው አለ? የሚዋደር ሰው ሁሉ ይጋጫል። እና ስንጋጭ ግን ያው ሴጣን ነው እና ሰላም መፈጠሩ አይቀርም ሲቀጥል የዛን ቀን እኔ ከፍቼ ባት አይደለም እና እድሜ ልኳን አብራሽ ትኑር። እንዴ ረኔ እግዚአብሔርን እንጀራ ለእሷ ሰፊ እንጀራ እግዚአብሔር አምጥቶላት እኔ ዋጋ ከፍዬ ደስ ያላት ቦታ ባደርሳት እኔ ደስ ነው የሚለኝ። እውነት አንድም ይህን ምላሽ ለመስጠት ነው። ሀንዬ አላቅም ወደኋላ ምልሰው አይደለሁም አደለውም። ታውቂያለሽ፣ ለአንቺ ማለት ነው ምንም ነገር ብሆን ወደኋላ አልልም። ስለዚህ ሀንዬ ዛሬ የመጣሁት ዝም ብዬ አይደለም። ያው ሁሌም የምናደርገው ነገር ነው። ዛሬ አዲስ ነገር አይደለም። ግን እስቲ ቆይ ዛሬ ከምናደርጋቸው ነገሮች ያው ሁሌ ደርቶን ሁሌም ባይሆን አንድ በዓል ሲሆን የሆነ የሆነ ነገር ሲሆን፣ እንደዚህ ስጦታ እንሰጣጣለን። እኔ ለነባቤም ስሰጥ ላንቺም እሰጣለሁ። ያው እነሱ ግን አይተው ስለማያውቁ ብዙ ሰዎች ማለት ነው እኔ ላንቺ ምንም እንደማላደርግ ክፉ አድርገው ስላሰቡኝ፣ ዛሬ እነሱ ፊት ለፊት በምስክርነት ዥ መጥቻለሁ። የሆነ ዝን ብዬ ትንሽዬ ስጦታ ይዤላት መጥቻለሁ። ቀድም ነግሬያችኋለሁ። እሱን ሰጣታለሁ። ከዛ እሷ ምን እንደሚሰማት አብረን እናያለን። ደግሞ መጩ በዓል ነው፣ ወደፊት ይቀጥላል። አንዬ ትንሽ ስጦታ ናት እንደዚህ ነረሚስ እስቲ ለብሰሽ ለቤተሰብ ታሳያለሽ። እስኪ እና ለብሰሽ ታመጫዋለሽ። እስቲ ቀይረሽ መተሽ እናየዋለን። እና ቤተሰብ ሀንዬ እንዲ አይነት የዋናት እንዲህ አይነት ደግ ናት። በትንሽ ነገር የምትደሰት ናት። እኔ እውነት በጣም ከምንም በላይ ወዳት አለው። እውነት ከልጆቼ ጋር በቃ ከኔ ጋር ዋጋ የከፈለች ናት። በመሀል ለሶስት ዓመት ብንለያይም በጣም ለረጅም ዓመት ከኔ ጋር ዋጋ ከፍለናል እና ታውቃለች። እኔን እዚህ ቤት ስመጣ እዚህ ቤት መታ ስታየኝ አለቀሰች። በጣም ነው ያለቀሰችው። ለምን በዚህ ሁኔታ አገኛታለሁ ብላ አላሰበችም። ምክንያቱም ካሳለፍኩት ነገር ከመጣብኝ ከደረሰብኝ ነገር አንፃር ማለት ነው። ስለዚህ እኔ ወድቆ መነሳትን እኔ የማቅ ሰው ስለሆንኩ ያን ያህል ደግሞ ሰውን የምጫን፣ ሰውን ወደኋላ የማደርግ አይደለም። እኛ ቤት በጣም በነፃነት በጣም በፍሪደም ሁሉ ነገር በእጇ ሆኖ የምንኖር ሰዎች ነን እና ሰውን ባቀረብነው ቁጥር እምነታቸውም ፍቅራቸውም ሁሉ ነገራቸውን ይሰጡናል። ስለዚህ ቤተሰብ አላቅም። ዛሬ ደግሞ ምን እንደምትሉኝ ስለማላቅ ለብሳትም ጣና እንያት እ ከኋላ አስርልሽ አለው። ቆይ አንድ የቤተሰብ ልሰርላት ከኋላ ላይ ዙሪ። ይሄ ሰፍቶ ነው ቆይ መቼም ልኳን ለክተሽ ነው እንዳትሉኝ፣ እኔ ለክቻት አይደለም፣ ዝም ብዬ ነው ከተማ ስወጣ እ ይሄ በጣም አምሮባታል። ቀሚሷ ታምራለች ብዬ አስባለሁ። አላቅም ቤተሰብ ይሄንን ይመስላል። በሌላ ጊዜ ደግሞ ከልጆቼ ጋር አንድ ላይ ሰርፕራይዝ አደረጋት ደግሞ አሳያቸዋለሁ። ለአሁኑ ግን በትንሹ ቀለል አድርገን እንዲያርገናል ቤተሰብ በጣም ነው የምወዳችሁ። እግዚአብሔር ይባርካችሁ፣ ዘመናችሁ ይብዛ። ደና ሁኑልኝ።